በሚከተሉት ለቁጥሮች ፓተርን ይላል። በሚከተሉት ለቁጥሮች ፓተርን ውስጥ ቀጥሎ ያሉትን ሶስት ቁጥሮች ፈልግ። እዚህ ጋር ይሄም ሁለት ነው። በሁለት በሁለት ሲያበዛው አራትን የጨመረው የጀመረው ከዛ ሁለት አራትም በሁለት ሲያበዛው እዚህ ጋር ስምንትን ነው የጨመረው። አራት ስምንትም በሁለት ሲያበዛው አስራ ስድስትን የጨመረው ወደዚህ። ከእዚህ ጋር ደግሞ ይሄን በሁለት ሲያበዛው ሰላሳ ሁለት ነው ሰላሳ ሁለት ሲጨምር ነው። ይሄ ማለት እዚህ ላይ 32 ሲጨምር ነው 63 ነው ያገኘው ማለት ነው። ገብቷችኋል? ስለዚህ አሁን ደግሞ እዚህ ጋር የሚጨምረው 32 64 ነው የሚጨምረው ማለት ነው። እዚህ ጋር 64 ነው የሚጨምረው። እዚህ ጋር ደግሞ 128 ነው የሚጨምረው አይደል? እዚህኛው ላይ 128 ሲጨምር ይሄንን እናገኛለን ማለት ነው። አሁን ቁጥሮቹን እንፈልጋ። ስለዚህ አሁን 63 ላይ ስልሳ ሶስት ላይ ስልሳ አራት ሲሆን ይሄ 127 ይሆናል ማለት ነው። ስለዚህ እዚህ ጋር የሚመጣው መልስ 127 ይሆናል። 127 ላይ ደግሞ አሁን ይሄንን 127 ላይ 128 ነው የምንጨምረው ማለት ነው። አረ 128 ስንጨምር ነው። ስለዚህ 127 ላይ 128 ስንጨምር እዚህ ጋር 5 አንድ አለኝ፣ 4 5። ስለዚህ 255 ይሆናል ማለት ነው። እዚጋ 255 ይሆናል። አሁን 255 ላይ ይህንን በሁለት ስናበዛ ደግሞ 256 ነው የምንጨምረው ማለት ነው። አይደል? 256 256 ስለዚህ 255 ላይ 256 ስለዚህ 5 13 ነው የሚሆነው 5 13 15 13 ነው የሚሆነው ማለት ነው። ስለዚህ እንደዚህ እያለ ነው የሚሆነው። ይሄ ማለት ይሄ ማለት እዚህ ላይ ይሄ ሲጨመር ሶስት ሆነ። እዚህ ላይ ይሄ ሲጨመር እንደዚህ እዚህኛው ላይ ደግሞ ይሄ ሲጨመር 15 15 ሆነ። 15 ላይ ደግሞ 16 ሲጨመር 31 ሆነ። 31 ላይ ደግሞ ይሄ ሲጨመር 63 ሆነ። ሁለት መቶ ሃምሳ አምስቱ ነው። 255 ላይ ደግሞ 256 ጀምሮ አምስት 13 ነው ማለት ነው። ስለዚህ እነኚ ናቸው ማለት ነው ወሳኝ ነው። 127 127 255 እና 300 513 ነው ማለት ነው ትክክለኛው መልስ። ለላይ ደግሞ ከአንድ ወደ ሁለት ከሁለት ወደ አራት

ሁለት አይለ ቁጥር አራት ከሆነ 16 ነው። ሁለት አይለ ቁጥር አምስት ከሆነ ስንት ነው የሚሆነው ማለት 32። ይሄ ማለት አይለ ቁጥሮቹ የሁለት አይለ ቁጥር እንዲህ ማለት ነው። ሁለት አይለ ቁጥር ስለዚህ የጠዋጋ እዚህ ጋር ዜሮ አንድ ሁለት ሦስት አራት አምስት እያለ ስድስት ሰባት ስምንት ነው የሚሆነው ማለት ነው። ስለዚህ ሁለት አይለ ቁጥር ስድስት ስንት ነው ማለት ነው። ይሄ ሁለት ስምንት ነው የሚሆነው ማለት ነው። ስለዚህ ሁለት አይደል ቁጥር ስድስት ስልሳ አራት ነው። ይሄ ደግሞ ማለት ይሄን የመጀመሪያውን በሁለት ማብዛት ትችላላችሁ። እናንተም በየመጀመሪያውን ይሄንን በሁለት ስታበዙት ይሄን በሁለት አንድ በሁለት ይሄን በሁለት ታበዙ፣ ይሄን በሁለት፣ ይሄን በሁለት፣ ይሄን በሁለት መቶ ሀያ ስምንት አይደል ይሄን ይኸኛውን ሌላኛውን ከፈለጋችሁ ሀሳብ መቶ ትችላላችሁ ይሄንን ሀሳብ ስለዚህ ይሄን በሁለት ደግሞ መቶ ሀያ ስምንት ይሄን በሁለት ሁለት ሀምሳ ስድስት እያለ አሁንም ቢቀጥል ትችላላችሁ፣ አምስት አስራ ሁለት እያላችሁ ከዛ ሺ 24 እያላችሁ እንደዚህ መሄድ ትችላላችሁ። እሺ፣ ይሄኛውን ደግሞ ስናይ ይሄ አንድ አንድ አለና ዘጠኝ አራት አራት አለና ዘጠኝ ይሄ ደግሞ ርቢ ነው፣ አንድ እንደዚህ ነው። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ይህ ማለት አንድ ራሱን በራሱ ሲባዛ አንድ ይመጣል ሁለት ራሱን በራሱ ያ ማለት ሁለት ሲባዛ በሁለት አራት ሶስት ማለት ሶስት በሶስት ዘጠኝ አራት አራት በአራት አስራ ስድስት አምስት አምስት በአምስት ሀያ አምስት ስድስት ደግሞ ስድስት በስድስት ሰላሳ ስድስት ሰባት በሰባት አርባ ዘጠኝ ስምንት በስምንት ስልሳ አራት እያለ ይቀጥላል ማለት ነው። እሺ ይሄኛው ደግሞ አንድ ሁለት ይሄ ንብብር ነው ግን የላኛውም ራሱን ችሎ ነው የሚሄደው የታችኛውም ራሱን ችሎ ነው የሚሄደው የላኛውን እንኛ 1 2 3 4 5 ካለ 6 7 8 ነው የሚሆነው ማለት ነው። ከዛ የታችኛው 2 3 4 5 6 ካለ 7 8 9 ነው የሚሆነው ማለት ነው። አያችሁ? ስለዚህ ይሄ ምን ይሆናል? ስድስት ሰባት ስምንት ስድስት ሰባተኛ ሰባት ስምንተኛ ስምንት ዘጠነኛ ይሆናል ማለት ነው አይደለ ይሄ ማለት ሀ ላይኛ ቢሆን ሀ የላይኛው ላዕሉ ታሕቱን ከታሕቱ በአንድ ያንሳል ማለት ነው አሁን ይሄ ላዕል ቢሆን ይሄ ላዕል ነው ይሄ ታሕት ነው አይደል ይሄ ከላይ ያለው ከታች ያለው በአንድ ያንሳል ማለት ነው ስለዚህ እንደዚህ እያለ ይቀጥላል የሚከተለው ነጥቦች ፓተርን በመተካት በሰና ሸስር የሰጠውን ባዶ ቦታ ሙላ ይላል። አሁን እዚህ ጋር አንድ አለ፣ ቀጥሎ ደግሞ ሁለት ነው ያሰመረው። ይኸው ሁለት ቀጥሎ አንድ ሁለት ካለ በኋላ ሶስት፣ ከዛስ አንድ ሁለት ሶስት። ይሄ እንዳለ ተሰርቷል። እላው ላይ አንድ ነው የሚጨምረው ማለት ነው። አሁን እላው ላይ አሁን ለምሳሌ እዚህ ጋር ሁለት ነው የሚጨምረው፣ እዚህ ጋር ወደዚህ አሁን እዚህ ጋር መጀመሪያ አንድ ነጥብ ነበረች አንድ አንድ ነው። ከዛ ቀጥሎ ያለው ደግሞ አንድን ይዞ ሁለት ነው የሚጨምረው ማለት ነው። ለሁለት ቀጥሎ ደግሞ የመጀመሪያው እንዳለ ሆኖ ሶስት ነው የሚጨምረው ማለት ነው። ምክንያቱም ሶስተኛው ረድፍ ስለሆነ ቀጥሎ ደግሞ ይሄንን እንዳለ ይዞ አራት ነው የሚጨምረው ማለት ነው። ቀጥሎ አራ ይሄንን እንዳለ ይዞ አምስት ነው የሚጨምረው ማለት ነው። ስለዚህ ይሄንን እንዳለ ሰርታችሁ አሁን እዚህ ጋር የምታደርጉት ነገር ምንድን ነው? እናንተ በእርሳስ ስትሰሩ እዚህ ጋር አራት አምስት ስድስት አይደል? ይሄ አምስተኛ አይደል? አምስት አይደል? ላይ ደረደረው። ይሄ ሙሉ ሰርታችሁ እንዲህ ሙሉ ከሰራችሁ በኋላ እዚህ ጋር ምን ማድረግ ነው ማለት ነው። ይሄ ማለት እንዳለ አሁን ለምሳሌ አንድ፣ ከዛ አንድ ሁለት፣ አንድ ሁለት ሶስት፣ አንድ ሁለት ሶስት አራት፣ አንድ ሁለት ሶስት አራት አምስት፣ አምስት ላይ ነው የቆመው። እነኚህ ሁለቱ እኩል ናቸው ማለት ነው። ይሄና ይሄ እኩል ናቸው። ቀጥሎ የሚመጣው ማን ነው ማለት ነው? አንድ ሁለት ሶስት አራት አምስት ስድስት ቀጥሎስ፣ ከዚህ እዚህ ጋር ሸያ ጋር ያለውስ አ አንድ አንድ ሁለት አንድ ሁለት ሶስት አንድ ሁለት ሶስት አራት አንድ ሁለት ሶስት አራት አምስት አንድ ሁለት ሶስት አራት አምስት ስድስት ሰባት ነው አይደለም? የሚሆነው ለምክንያቱም ሰባት ረድፍ ስለላ አንድ ሁለት ሶስት አራት አምስት ስድስት ሰባት ስለዚህ አንድ ሁለት ሶስት አራት አምስት ስድስት ሰባት ይሆናል ማለት ነው። እንደዚህ ነው የሚሰራው።